ጽናት ድራማ እንግዲህ በዛሬው ክፍል ክብሮም እና ሰኒ ከባድ ጭቅጭቅ ውስጥ ገብቷል። ልክ እንደ ጽናትና እንደ ኪራ ሊጀማምራኝ ነው ይባላል። ፍቅር ሲጀማምር እንግዲህ እንደዚህ ነው ማለት ነው። እንግዲህ ሰኒና ክብሮም ቶሎ የሚግባቡ ይመስሉ ነበር። ሰኒ በተለይ ከሰው ጋር በጣም የምትግባባ ትመስለኝ ነበር። ነገር ግን አሁን ክብሮም ላይ ሌላ ሰው ሁናበታለች። በተገናኙ ቁጥር በጣም እየተጨቃጨቁ ነው። ክብሮም እንግዲህ ትናንሽ ነገር እየፈለገ ሰኒን ማ ሸማቀቁን ተያይዞታል ማለት ነው። እንግዲህ ምግብ ስሰራ የሆነ ነገር ተሳስቷት ኮሰረት ማለት ከዛ በኋላ እየተከተለ ኮሰረት ኮሰረት እያለ ደሟን እያፈለ ነው። እሷን በጣም እየተናደደች ነው። በሌላ በኩል ጽናትና ኪራ እንግዲህ ያው ፍቅራቸው በዛው እንደቀጠለ ነው። አባቱ እንግዲህ ለክብሮም አደራ እያለው ነበር ኪራን ለጽናትም እንግዲህ ኪራየን አደራ ኪራን ቢሆን ጽናትን መቼም ቢሆን አልተዋትም፣ እሷ ማለት የእናት ምትክ ናት እያለ ነው። ነገር ግን ኪራ ለእነሱ ደስተኛ የሆነ ቢያስመስልም ነገሮችን የተቋቋመ ቢያስመስልም ራሱ የጸጸት ስሜት እየተሰማው ነው። በቃ እናቱ በሱ ምክንያት እንደሞተች ነው አሁንም እያሰበ ያለው። በቃ በእኔ ምክንያት ነው ምንድን ያደረግኩት እያለ ራሱን በትናንሽ ሰበብ እየወቀሰ ይገኛል። አለፍ ብሎም እንግዲህ ራሱን ለማጥፋት ተስፋ ቆርጧል። በቃ እኔ የትኛው ሰው ነኝ እኔ እንዴት እንዴት ነው ልጠነክርም ይችለው እንዴት ጠንከር ይሉኛል በማለት እንግዲህ እራሱን መኪና ውስጥ ለማስገባትም እንግዲህ ሞከራ አድርጎ ነበር ነገር ግን ሾፌሩ ጓደኛው ሆኖ ተገኝቷል እንግዲህ ይህ ሾፌር ደግሞ ወደ ቤት ከመጣ ሌላ ችግር ይፈጥራል ብዬ አስባለሁ ሰኒን ከክብሮ የሚቀማ ይሆን ወይስ ደግሞ ጽናት ጋር ይከመርባት ይሆን ወይም ደግሞ ወደ ቤት ሲሄድ ምናልባት ኪራ ያገኘው ልጅ የሰኒ የእህቷ ባልም ሊሆን ይችላል እሱም በጣም ተስፋ ቆርጦ ፍቅረኛውን እያስታወሰ እያዘነ ባለበት አጋጣሚ ነው እንግዲህ ኪራን አገኝቶ። ለካ ከኔ ባሰ ሰው አለ፣ እንዲህ ብሎ ራሱን በኪራ ሊያጽናና የሞከረው ማለት ነው። ሰው ከኪራ ጋር የተገናኘው ሹፌር ምን አይነት አጋጣሚ ይዞ ይመጣ ይሆን? ስልኬን ውሰድና ነገ ደውልልኝና የምትወስነውን ተወስናለህ እያለ ነው። የጽናት ዘመድ ይሆን ይሆን ወይስ ደግሞ የሰኒ ዘመድ? የሰኒ የህቷ አባል ከሆነ ምናልባት ሌላ ችግር ሊፈጠር ይችላል። ሰኒና ክብሮም ጭቅጭቁን ተያይዘውታል። ፍቅር እየጀማመራቸው ይመስለኛል። ከመጀመሪያው እስከ መጨረሻው እየተጨቃጨቁ ነበር፣ ልክ እንደ መጀመሪያው እንደ ህጽናትና እንደ ኪራ። እናሁ የምናምሩ ብቻ ናቸው ሳይጨቃጨቁ የተፋቀሩ። እነሱ ግን ጭቅጭቃቸውን ተይዞታል። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው፣ በጣም ደህና እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዛሬ እንግዲህ ጽናት ድራማ ክፍል ስልሳ ስምንት ተለቋል ማለት ነው። እንግዲህ ባለፈው ክፍል በክፍል ስልሳ ሰባት ሁላችሁም እንዳያችሁት ኪራ ተደብቆ የነበረው ሁሉ ሚስጥር ወጥቶ ከዛ በኋላ ኪራ ይህን ሚስጥር ሲሰማ በንዴት ሲጮህ ነበር። በዛው አጋጣሚ ነበር እናቱ ህይወቱ ያለፈው ማለት ነው። እንግዲህ እናቱ በመሞቷ በጣም አዝኖና ተክሶ ነበር። ከዛም በላይ ደግሞ በጣም ያሳዘኑና ያስተከዘው ነገር እሱ ወዲው እየሰማና እየጮኸ እንደነበር በዛው መሞቷ ነው። እሱን የጸጸት ስሜት እንዲሰማው እያደረገው የነበረ እንግዲህ ሁሉም እነምረውም እነ ጽናትም ኪራን ይቅርታ እየጠየቁት ነበር። እኛ መናገር ነበረብን፣ አንተን መደበቅ አልነበረብንም። ከዛ በፊት ታስታ ማስተማማት ነበር ወይም ልታሳክማት የምትችል ነበር። አሁን እንዲህ ስትጮህባት ህይወቷ በማለፏ አንተ የጸጸት ስሜት አይሰማህም ነበር እያሉ ሁላቸውም ይቅርታ እየጠየቁ ነበር። እሱም እንግዲህ እናንተ ምንም አይነት ጥፋት አላጠፋችሁም፣ እኔ ነኝ ጥፋተኛው፣ መጮህ የለብኝም ነበረ እያለ እንግዲህ ራሱን ተጠያቂ እያደረገ ነበረ ኪራ ማለት ነው። አባቱም ያው ኪራን ይቅርታ ጠይቆ ኪራን እንግዲህ ለጽናትና ለክብሮም ሰጥቶታል ማለት ነው። አደራ ልጄን አጽናኑ ልኝ፣ አበርቱ ልኝ እያለ እንግዲህ ሁላቸውም እንበረታለን፣ እንጠነከራለን በማለት እንግዲህ ወደፊት መጓዝ እንዳለባቸው እያሰቡ ነበረ። ኪራን እንግዲህ ያጽናኑት ቢመስላቸውም ነገር ግን እሱ በጥርሱ እየሳቀ የተጽናና ደህና የሆነ ቢመስልም ነገር ግን በውስጡ ከባድ የጸጸት ስሜት እንዳለበት ያስታውቃል ማለት ነው። ምክንያቱም በመንገድ እየሄደን የማንኝ እናቴ ከሞተች በኋላ ተስፋ ቆርጫለው፣ ማንም የለኝም እያለ ነው። ጽናት ግን የተጽናናና ደስተኛ የሆነ መስሏት፣ ኪራን እንደዚህ በመጽናናቱ ደስ ብሎኛል፣ እንደዚህ ቶሎ ችግሮችን የሚቆ ቋቋም አልመሰለኝም ነበር። ነገር ግን እናቱ በመሞቷ ባዝንም ኪራ ግን እንደዚህ ተጽናንቶ በማየቴ በጣም ደስ ብሎኛል እያለች ነበር። ነገር ግን ኪራ ብቻውን ሲሆን በጣም የጸጸት ስሜት ይሰማዋል፣ የብቸኝነት ስሜት ይሰማዋል። በቃ እናቱን እሱ እንደ ገደላት እየመሰለው ስለነበረ እንግዲህ መንገድ ላይ መኪና ሲመጣ መንገዱ ላይ ቁሞ አልንቀሳቀስም በማለት እንግዲህ ሹፌሩንም ተጠያቂ ሊያደርገው ነበር። በዚሁ አጋጣሚ እንግዲህ መኪና የሚነዳው ሹፌርም ተስፋ በመቁረጥ ውስጥ የነበረ ስለነበረ እንግዲህ መኪናውን ካቆመ በኋላ እንደምንም ብሎ ኪራን ሳይገጨው መኪናውን ካቆመ በኋላ እኔ እንግደለኝ እያልኩ ሰው ልታስገድለኝ ነው ወይ ፈጣሪ ሆይ፣ እያለ እንግዲህ ከኪራ ጋር ተያይዘው ያው መጠጥ እየጠጡ ነገሮችን ለመርሳት እየሞከሩ ነበር። ኪራ እንግዲህ እንደሚታወቀው ሲከፋውና ሲያዝን በመጠጥ ነው ራሱን መደበቅ የሚፈልገው ማለት ነው። ሰው ከጠጣ በኋላ እንግዲህ ከልጁ ጋር የተለያዩ ነገሮችን እየተጠያየቁ ነበር። ነገር ግን ያ መኪና የሚነደው ሹፌር ተስፋ ቢቆርጥም ኪራን በማየት እንግዲህ ተጽናንቷል። ካይ ከኔ ባሰም ሰው አለ፣ ከኔ ባሰ ተስፋ የቆረጠም ሰው አለ፣ አምላኬ ሆይ ተመስገን እያለ እንግዲህ ኪራንም አይዞህ፣ አንተ ወጣት ነህ፣ ጎበዝ ነህ፣ መስራት ትችላለህ፣ መቀየር ትችላለህ። ገንዘብ ከፈለግ ክኔ ልሰጥህ እችላለሁ፣ መጽናናት ከፈለግ ክኔ ላጽናና እችላለሁ። ምን ሆነህ ነው እያለ እንግዲህ እየጠየቀው ነበረ ኪራን ማለት ነው። ኪራ ግን ሊጻናና አልቻለም። እኔ ገንዘብ አጥቼ ወይም ቸግሮኝ ሳይሆን እናቴን በማጣቴ እናቴ ደግሞ በእኔ ምክንያት በመሞቷ በጣም ተጸጽቻለሁ፣ አዝኛለሁ በማለት እንግዲህ በመጠጥ እራሱን ደብቆ አዝኖና ተክዞ ነበረ የነበረው እንግዲህ ኪራን ማለት ነው። እያጽናና ነው ሰው ስልክ ተቃይረው እንዲደውልለት ጠይቆታል ማለት ነው። ይሄ ሰው ምን አይነት ሰው ይመስላቸዋለኝ? የሚጸጸት አይነት ሰው ነው እና ጓደኝን ባገኛት ስ እያለ ነበር። ሶ እኔ ሲመስለኝ የሰኒ የእህቱ አባል ይመስለኛል። ዞሮ ዞሮ ከኪራ ጋር ቀጣይ ምንም ይፈጠር ይመስላችኋል? ኪራ እንግዲህ ወደ ቤት ውሰደኝ እያለው ነበር። ሶ ኪራን ይዞ ሄዶ ቤት ውስጥ ከገባ ደግሞ የሆነ የሚያውቀው ሰው ካገኘ ሌላ ከክብሮም ሌላ ሌላ ሰው ከተጨመረ አሁን ድራማው እንደገና ሊሰፋ ነው ማለት ነው። እንግዲህ ሰኒና ክብሮም እንዲጣመሩ እኛ በኮመንትም እያለን ነበር። ሰኒም እንግዲህ የግራ ጎኒን እያለች ስት ለምን ነበር ነገር ግን

ሊገባ አልቻለም። ሊግባባ አይቻሉም። በየደቂቃው መጨቃጨቅ ነው መጨቃጨቅ ነው። ሰኒም ብትሆን ማየት አትፈልግም። ባየችው ቁጥር ደግሞ ውጣልኝ፣ ላይህ አልፈልግም ትለዋለች። ክብሮ ምም እንግዲህ ሰኒን ሲያያት በምታደርገው አክት፣ በምትናገረው ቃላት እየተዝናናባት፣ ሙድ እየያዘባት እንግዲህ ሊያሸማቀቃትም እየሞከረ ነበር ማለት ነው። ጭቅጭቃቸውን ተይዘውታል። እንግዲህ ይሄ ጭቅጭቅ፣ በነገራችን ላይ ሰዎች የሚጨቃጨቁትና የሚናደዱት ሲዋደዱ ነው። ሶ ሰኒም ይገባላት አይቀርም። ክብሮምም እንደዛው። ስለዚህ ወደፊት ሰኒና ክብሮም አብሮ የመቀጠል እድል አላቸው። ምናልባት ከኪራ ጋር የነበረው ሹፌር ወደ ቤት ካልሄደ ክብሮም እና ሰኒ አብሮ የመቀጠል እድል አላቸው ማለት ነው። ቀጣይ እንግዲህ የሚያጓጓው ፓርት የክብሮም እና የሰኒ ነው ማለት ነው። ከመጀመሪያው እስከመጨረሻው መጨረሻው እንደኔ ዘና ያደረጋችሁ የሰኒና የክብሮም ፓርት ማለት ነው። የኪራ አባት እንግዲህ ወደ ድራማው ተመልሶ የሚመጣ አይመስለኝም። ምክንያቱም አደራ ሰጥቷቸው ሆዷል የመጨረሻው ሰ የኪራ አባት ወደ ድራማው ተመልሶ የመምጣት እድሉ ዝቅተኛ ነው ማለት ነው። እንግዲህ በቀጣይ ምን ይፈጠራል የሚለውን እናንተ በኮሜንት እያስቀመጣችሁልኝ ማለት ነው። እንግዲህ ሹፌር ሆኖ የመጣው የማን ዘመድ ይሆን? ምን ያመጣ ይሆን? የሆነ ነገር ይፈጠራል፣ ይሄ ሹፌር ወደ ቤት ከመጣ ምናልባት በኪራ እና በጽናት መሃል ክፍተት ይፈጥር ይሆን? ምን የሚፈጠር ይመስላችኋል? ግምታችሁን አስቀምጡ። ሳኔና ክብሮም የመግባባት እድል ሊኖራቸው ይሆን? ኪራስ ደግሞ እናቱን ረስቶ በራሱ ተጽናንቶ ህይወቱን ይቀጥል ይሆን? ወይስ ደግሞ ከዚህ የባሰ አባቱን ትቶ ሲሄድ ተስፋ መቁረጥ ውስጥ ይገባ ይሆን? ኪራ ምን ይፈጠራል? እናንተ ቀጣይ ክፍል የሚፈጠረውን ግምታችሁን በኮሜንት እያስቀመጣችሁ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ እያስቀመጣችሁ ቀጣይ በክፍል 69 እስከምንገናኝ ድረስ ባይ ባይ እወዳችኋለሁ።